ለእኔ ነው እኮ። እንደዛ አይደለም? መሐመድ ሳላ። አሁን ይሄንን ታስቢያለሽ? እንዴት አለባት ነገር እንደዚህ እሺ፣ መሐመድ ሳላ ነው፣ ምንም ጥያቄ የለውም። እንግዲህ የመሐመድ ሳላ በሰላሳ ስምንት የጨዋታ በሚደረግበት የፕሪሚየር ሊግ ዘመን ላይ አዲስ ታሪክ የጻፈ በጣም የሚገርም የውድድር ዓመት ያሳለፈ ነው በተለይ ደግሞ በአንድ ተጫዋች የጎል ኢንቮልቭመንት ወይም የግብ ተሳትፎ ላይ አዲስ ታሪክ የጻፈ ሰው ነው ጎል ፕላስ አሲስት ማለት ነው በሰላሳ ስምንት ጨዋታዎች በሚደረገው ድሮ አርባ ምናምን በነበረ ጊዜ ሌላ ሊሆን ይችላል በባለ ሰላሳ ስምንቱ ዘመን ግን የመሐመድ ሳላህን ያህል ጎል እና ለጎል የሚሆኑ ኳሶችን በመስጠት የሁለቱ ድምር ቁጥር ላይ የደረሰ ተጫዋች የለም አንዱ እሱ ነው። ሁለተኛው ያው ሊቨርፑል ዋንጫ እንዲያነሳ ትልቅ ምክንያት የሆነ ተጫዋች ነው። ሊቨርፑል በዘንድሮ የውድድር ዓመት ተጋጣሚዎቹ ላይ ካስገባቸው ጎሎች ሀምሳ አራት በመቶ ላይ ተሳትፎ ያደረገ ሰው ነው። ከግማሽ በላይ ከ50 አምሳ አራት በመቶ የማምር ሳላ ተሳትፎ ያለበት ነው እና ዋንጫ ማንሳታቸው ምናምን ምናምን ብቻ ሳይሆን በጣም በጣም በጣም የሚገርም የሚገርም የውድድር ዓመትን ያሳለፈ ነው። ይህንን ልንከራከርበት ሀሳብ ልናለዋወጥበት የምንችልም የሚገባም አይመስለኝ። ምናልባት ካደረግን የተወሰኑ ኮምፕሊመንቶች፣ አድናቆቶች፣ ማንቆለጳጳሶች ምናምን ልናደርግ ነው ካልሆነ ደግሞ የእሱን ለብቻው አስቀምጠን ከእሱ ቀጥለው አመቱ ለነማን ሸጋ ነበር ነው መባባል ያለብን። እውነቴ እንደውም የመሀመድ ሰላህን እኔ የምለው በፕሪሚየር ሊጉ ብቻ የሚወሰንም ምርጥነት አይደለም ብዬ ነው ያስበው። ሊሆን ይችላል፣ ግን ያው በኋላ ተሸርሽረናል እንጂ መጀመሪያ ብለን ነበር እኮ። አዎ እኔ እንደዛ ነ ቻምፒዮንስ ሊጉ ይወስነዋል ብዬ አምናለሁ። ነ የመጨረሻው ጨዋታ። አዎ ኦስማን ዴምቤሌ ከፒኤስጂ ጋር ቻምፒዮንስ ሊጉን የሚያሳካ ከሆነ ትልቅ ዕድል ይኖረዋል። የነ ራፊኒያ እድል ቀላል አይደለም። ከማህመድ ሳላ ጋራ ተቀራራቢ ነገር አላቸው። ላሚን ያማል፣ ራፊኒያ፣ ኦስማን ደምበሌ፣ ማህመድ ሳላ ከእነዚህ አካባቢ ነው የባሎንዶር አሸናፊ ሊገኝ የሚችለው። ግን ስለ ማህመድ ሳላ ከሆነ በፕሪሚየር ሊጉ የምናወራው ግልጽ ነው። ስም ብቻ እንድትጠር እድል ብሰጥሽ ከማህመድ ሳላ ቀጥሎ ሲዝኑ ለነማን ሸጋ ነበረ? በግል እኔ ለብሩኖ ፈርናንዴዝም ጥሩ የውድድር አመት ነው ነው የምለው ከዛ በተጨማሪ ደግሞ ለዴክላንድ ራይስ ጥሩ የውድድር አመት ነው አሌክሳንደር አይዛክ ለአይዛክም በጣም ጥሩ የውድድር አመት ነው በየክለቦቻቸው ምንጠራቸው አሪፍ አሪፍ ተጫዋቾች አሉ ይኖራሉ። ቨርጅል ቫንዳይክም እነዚህ እነዚህ ጥሩ የውድድር ዓመትን ያሳለፉ ናቸው። ግን በሳላህ ሌቭል ግን ያለ የለም ለማለት ነው። ምርጥ አሰልጣኝ ኑን ነው። አንቺ ነሽ የራስሽ። ኑኖ ስፕሬቶ ሳንቶስ ከአርነ ስሎት አስቀድሚያቸዋለሽ? ከባድ ነው። ከአርነ ስሎት ማስቀደም ከባድ ነው። ግን በራሳቸው መለኪያ ግን የተለየ ነገር የሰጡት እሳቸው ናቸው ብዬ ነው ማስተ እኔም እሱን ሀሳብ እስማማለሁ ግን በኋላ ምን ሆነ መሰለሻ? አሁን ለአርነ ስሎት ይሄ የውድድር አመት የመጀመሪያ ባይሆን ኖሮ ሶስተኛው ወይም አራተኛው የውድድር አመት ላይ ከሊቨርፑል ጋር ዋንጫ አንስተው ቢሆን ኖሮ አንድ፣ ይሄ የውድድር አመት ሊቨርፑል ከኤርገን ክሎፕ ጋር ከተለያየ በኋላ ያሳለፈው የመጀመሪያው የውድድር አመት ባይሆን ኖሮ ሁለት፣ ከኤርገን ክሎፕ ጋር መለያየቱ ብቻ ሳይሆን አዳዲስ ተጫዋቾችን እንደ ሌሎቹ ክለቦች ወደ ቡድኑ ያልቀላቀለን ሊቨርፑል ይዘው መሆናቸው ምናምን ስታስቢ አርንስሎትን ገፍቶ መጣል በጣም ከባድ ነው። በመጀመሪያው የውድድር አመት የቀደመ ልምድ ደካማ ነው። እነ ፌኖርድጋ አካባቢ ነው ስራ የነበረው። ዝውውር ተሳትፎ ብዙ የለም። እነዚህ ሁሉ ነገሮች እና ከባድ ነው የሚባለውን የፕሪሚየር ሊግ ዋንጫ በመጀመሪያው የውድድር ዓመት በእነዚህ ሁሉ ኮንስትሬንቶች ውስጥ ሆነሽ ማሸነፍ ዋጋ አለው፣ ክሬዲት አለው። ግን ደግሞ ለኑኖ ስፒሪቶ ሳንቶ አሁን ያልሽውን ቃል እኔም በፊት የምምለው ነው፣ አሁን የምስማማበት ነው። ኑኖ ስፒሪቶ ሳንቶ ኖቲንጋም ፎረስትን እስከ ነገው የመጨረሻ ጨዋታ ድረስ ቻምፒዮንስ ሊግ ይገባ ይሆን አይገባ ይሆን እያለ የኖቲንጋም ደጋፊ እየጠየቀ እንዲቆይ ያደረጉት ጠንካራ ቡድን ስለሰ እየሰሩ ነው። የውድድር ዓመቱ መጀመሪያ ላይ እኮ ለመውረድ በሚደረግ ትግል አካባቢ ነው ስማቸው ይጠራ የነበረ እኮ። ግምት ሲሰጥ ገና ውድድር ዓመቱ ሲጀምር ማን ዋንጫውን ሊበላው ይችላል ምናምን ሲባል የሚጠሩ ስሞች አሉ። ቻምፒዮንስ ሊግ ለመግባት እድል አላቸው ሲባል የሚጠሩ ክለቦች አሉ። የመውረድ ስጋት የሚባለው ገና ውድድር ዓመቱ ሳይጀመር እኮ የሚጠሩ ስሞች እኮ አሉ። እዛ ስም ውስጥ እኮ ነበር የሚጠራው። አሁን ግን ይሄ እውነት ሙሉ በሙሉ ተቀይሮ አምስተኛ ወይ አራተኛ ሊወጣ የሚችልበት እድል አለ እንደው ባይሆን ዩሮፓ ሊግ የገባ ይሆን የሚል ጥያቄም ጭምር የሚነሳበት እኮ ነው ኖቲንጋም ፎረስት ስለዚህ የተሰ ቢግ ቢግ ቢግ አቺቭመንት ነው ለኑኖ ስፒሪቶ ሳንቶ ማስወ ዝም ብሎ ቀለል አድርገው ስፒሪቶ ሳንቶ ብሎ ማለፍ አይቻልም ማብራሪያ ይፈልጋል በእውነት ለመናገር ማለት ነው ሌላው እኔ ብዙ አይነት ጣልጣን አልስማማበትም፣ ግን የኤዲሃውም ስም እዛው አስተካክቷል። አረ አ ስለዚህ ምረጭ እና እናለፈ ወይ ነው። እኔማ ኑኑ አልኩኝ። ግን እኔ አይ ልክ ነው። እኔ የአርንስሎትን ክሬዲት ለማሳጣት አላሳቸውም። በጣም ይደነቅ። የውድድር ዓመት እንዳሳለፉ ምናቀው ነገር ነው። ፊት ለፊት የተቀመጠ ነገር ነው። ግን ኑኑ ከነማን ጋር ይሄንን ነገር ሰሩ? አርቲስት አለምን አዚህ ውስጥ አልገባምሽ እኔ እንጃ ለምን እንዳልገባ። መግባት ነበረበት። ያለሽ ከኤዲሃው በላይ ከኑኖ ስፒሪቶ ሳንቶ በላይ ከኤዲሃው በላይ መግባት ነበረበት። እኔ አስበሽበት ነው አስቤበታለው። አርቴታ እኮ ጥሩ አሰልጣኝ ነው፣ ግን እኔ የአርቴታን አሰልጣኝነት እኮ ግን የአርቴታ ሌላ ጥሩ አሰልጣኝ አይደለም አይደለም። ቆይ የአርቴታን ትንሽ ጥሩ ክሬዲት ሊሰጠው ይገባል ብዬ የማስበው ነገር ይሄ የመጠጋገን የውድድር ዓመት ነው ያሳለፉ ማለት ሲጎዱ ተጫዋቾች እንደዚህ ምናምን ባለው ነገር የተሻለ ነገር ለመስጠት ጥረት አድርጓል ብዬ ነው ማለትልሽ እሱ አርቴታ ሲገመገም የምሰጪው አስተያየት ነው ግን ኮኮብ አሰልጣኝ ለመባል የአመቱ ምርጥ አሰልጣኝ ለመባል ግን የሚያበቃ ነው ብዬ አላስብም እኔ እዚህ ውስጥ መግባት አለበት ብዬ ማላምንም ለምንድን ነው ማላምነው መሰለሽ የእሱ ቡድን ኢምፕሩቭድ ሆነ ቡድኑን አሻሽሎት ነው ይዞት የመጣው ሚሉ ጥያቄዎች ናቸው የሚመጡት። የሚመጣው ከባለፈው የምንዋሰው ነው ሀሳብ የለም። ከአቻምና የምንዋሰው ሀሳብ የለም። የምናሰራው ምንድን ነው? በእነዚህ ሰላሳ ስምንት ጨዋታዎች በተደረገባቸው የዘንድሮ የውድድር አመት ላይ የአርቴታ አርሰናል ተሻሽሏል ወይ? ጠንካራ ቡድን ነበር ወይ? ቡድኑን ይበልጥ በማጠንከር ላይ የተሳካ ጊዜን አሳልፈዋለሁ፣ አርቴታ ይሄ ቢሆን ጥያቄ መልስሽ ምንድን ነው? እሱም ራሱ የተናገረው። ስለዚህ በተለይ ሁለት አመታት ውስጥ ሊገባ አይችልም። ያው ከኤዲ ሀው ግን አሉ አድብለህኝ፣ ለኤዲ ሀውን የእሳቸውን ኤዲ ሀው ማሻሻላ ከእሳቸው ጋራ የነበረ ንጽጽር አድርጌው ነው እንጂ አሁን ያሉ ሳምሪ፣ ከኤዲ ሀውና ከአርቴታ ማነው ጎበዝ ሰልጣኝ ብትይ እኔ አርቴታ ነው ምለው እኮ እኔ እንደዛ ነው የመለስኩት። ሁ እኮ እንደ እሱ አትመልሽልኛ መመለስ የምንወያየው በዘንድሮ የውድድር አመት በየቡድናቸው ማን የተሻለ ስራ ሰራ፣ ለዘንድሮ የውድድር አመት ለጎበዝ አሰልጣኝነት ከሆነ አይ፣ ለዘንድሮ የውድድር አመትማ ራሱ የተናገረው ነገር በቂ ነው። ካለፉት ሁለት የውድድር አመታት በዚህኛው የውድድር አመት ወደ ኋላ የተመለስንበት ነው ብሏል። ስለዚህ ወደ ኋላ የተመለሰን ሰው ካሻሻለ ሰው አስበልጬ እዛ ውስጥ ላስገባው ይቸገራለው። ነው ነው የምኮ ያልኩት። እሺ ስለዚህ አሁን ማን ነው ምርጥ የተባለው? አሁን አንተ በጠየቀኝ መሰረት አርንስሎት። እሺ ማይ ግን እኔ ለነኑ አልከፋም። ስለዛኛ ውሳኔ ለነኑ የስፒሪቶ ሳንቶ ግን ውስጥ ያደላል። እኔ ያሳብ የዚሁ ምርጡ ዝውውር የውድድር አመቱ የሚለው ላይ እኔ ብዙ ምንጣላ አይመስለኝም ያው አንዳንድ የክትትላችን የተገደበ መሆን እንደው የምንሰጠው አስተያየት ላይ አራክ ሊያስብለን ይችላል እንጂ ኒኮላ ሚሊንኮቪች ምርጡ ዝውውር እሱ እውነት፣ እኔ እስማማለሁ፣ ሙሉ በሙሉ ነው የምስማማው። ኒኮላ ሚሊንኮቪች ማለት የኖቲንግሃም ፎረስት ተከላካይ ነው። አስራ ሁለት ሚሊየን ፓውንድ ነው ክረምት ላይ ኖቲንግሃም ፎረስት ለዚህ ተጫዋች ዝውውር ያወጣው በአስራ ሁለት ሚሊየን ፓውንድ ዝውውር ኖቲንግሃም ፎረስትን ከተቀላቀለ በኋላ በኑኖ ስፒሪቶ ሳንቶ ምርጥ ከተደረጉ ወይም ምርጥ ብቃታቸውን እንዲያወጡ ከተደረጉ ተጫዋቾች መካከል አንዱ እሱ ነው። ምርጥ ሴንተር ባክ ነው የእውነት ለመናገር ማለት ነው እሱና ሙሪሎ ናቸው የኖቲንግሃም ፎረስት ሴንተር ባክ ፓርትነርስ ስለዚህ ሁለቱ ኖቲንግሃም ፎረስትን ጥሩ አድርገውታል በጣም አሁን ይሄ ነገር ሲሰራ በምንድን ነው መሰለሽ የሚወሰደው ሳምሪ አንድ የዚህ ተጫዋች በሴንተር ባክነት የሰጠው አገልግሎት ሁለት ይሄ ተጫዋች የተገዛበት ዋጋ ለምሳሌ በሰባ ሚሊየን ፓውንድ ተገዝቶ ቢሆን ኖሮ ይህንን አገልግሎት የተሰጠው ክሬዲቱ ይቀንስ ነበር። ከወጣበት ውጭ አንጻር በአስራ ሁለት ሚሊየን ፓውንድ ተገዝቶ ይህንን የሚገርም ፓርትነርሺፕ ከሙሪሎ ጋር ፈጥሮ ኖቲንግሃም ፎረስትን ሰርቭ ያደረጉበት መንገድ በጣም በጣም ትልቅ ዋጋ አለው። ከዛ በተጨማሪ ደግሞ በእያንዳንዳቸው መለኪያዎች የልጁን ቁጥር ብነግርሽ ለምሳሌ የምትስማሚበት ይመስለኛል። ሀያ ሰባት ዓመቱ ነው። ሰርቢያዊ ነው። ይሄ ልጅ አራት ጎሎች ለኖቲንግሃም ፎረስት በዘንድሮ የውድድር ዓመት አስቆጥሯል። ከዛ በተጨማሪ ግን በዱዌሎችን በማሸነፍ ይሄ አንድ ለአንድ መገናኘቶችን በማሸነፍ የአየር ላይ አንድ ለአንድ ሊሆን ይችላል። መሬት ላይ ባለ ኳስ በሚደረግ የአንድ ለአንድ ትግል ሊሆን ይችላል የሚስተካከለው ከነ ማን ጋር እንደሆነ ታቀለች ከነ ቨርጅል ቫንዳይክ ና ከነ ኢብራሂም አኮናቴ ጋር ተቀራራቢ ነው ቁጥሩ ኢብራሂም አኮናቴ ቨርጅል ቫንዳይክ በጣም ብዙ የሚወራላቸው የሊቨርፑል ተጫዋቾች ናቸው ሊቨርፑል ሻምፒዮን ሆኗል ሊቨርፑል የሚያገኘው ትኩረት በጣም ትልቅ ነው የነዚህ ተጫዋቾች ዋጋም ደግሞ በጣም ብዙ ነው ይሄን ሰው ግን በ12 ሚሊዮን ፓውንድ ሊቨርፑል ማን ነው ኖቲንጋም ፎረስትን በተቀላቀለበት የመጀመሪያ ውድድር ዓመት ላይ ከሙሪሎ ጋር ሆኖ ኖቲንጋም ፎረስትን አሪፍ አድርገውታል በጣም አሪፍ አድርገውታል ጎል ያስቆጥራል ረጅም ነው። የአየር ላይ ኳስ ላይ በጣም ጥሩ ነው። እንደገና ደግሞ የመሬት ላይ ኳሶችም ላይ ማድረግ ያለበትን ነገር በሙሉ አድርጓል። ቅድም እንዳለኩ አራት ጎል ማስቆጠር ቀላል ነገር አይደለም። ድዌሎችን በማሸነፍ ከቨርጂል ቫን ዳይክ ና ኢብራሂማ ኮናቴ ጋር ስሙ የሚጠራ መሆኑ እነዚህም ቀላል አይደሉም። እሱ እና የበርንመዙ አሁን ሪያል ማድሪድ ሊገባ ነው የተባለው ዲያን ሁይሰን ነው የሚባለው ልጅ ናቸው። ብዙ ጎል ያገቡ ተከላካዮች ቀላል ነገር አይደለም። እና ዲያን ሚለንኮቪች፣ እኔ እስማማለሁ። ማነው ኒኮላ ሚለንኮቪች ላይ በጣም ነው እምስማማው። እኔ እስማማለሁ። ተቃውሞ ካለሽ ግን። አይ ተቃውሞ የለኝም። ልክ ነው። አንደኛ በቃ የቀረቡት ማሳያዎች በደንብ አድርገው የሚያሳምኑ ይመስለኛል ነው፣ በደንብ አድርገው ይገልጻሉ። ምርጡ ታዳጊ ተጫዋች ያንግ ፕሌየር፣ ስኬሊ ስኬሊ ነው። ምንም ምንም ምንም ምንም ጥርጥር የለውም። በቃ ምንም ጥርጥር የለውም። በጣም ስኬሊ የተለየ ነገር አሳይቷል። አዎ እሱና ጋር ናቸው። ስኬሊ በጣም በቃ በጣም በዚህ የውድድር ዓመት ራሱን በደንብ በደንብ አድርጎ የገለጠ ለእንግሊዝ ትልቅ ትሩፋት ሊሆን የሚችል ተጫዋች በጣም በጣም በጣም በጣም በጣም ድንቅ የሆነ የውድድር ዓመትን ነው እያሳለፈው። አንድ እድሉን አገኘ አለቅማል አሁን እንግሊዝም በጣም በጣም በጣም የሚገርም ሌፍት ባክ አግኝታለች ተብሎ ነው እየተነገረላት ያለው፣ እና ልበ ሙሉ ነው። ትልልቅ ጨዋታዎች ላይ እንትን አይልም። ምንም ችግር የለም። አንዳንድ መጠነኛ ቢያስተካክላቸው የምታያቸው ከመብሰል ጋር የተያዙ እየተሻሻለ ትንሽ እያደገ እየበሰለ ሲመጣ የሚተዋቸው ነገሮች ይኖራሉ ብዬ አምናለሁ። ግን ሉዊስ ስኬሌን የሚያክል ያንግ ፕሌየር ላይ እንደውም ጭቅጭቅ እንዳይኖረ ልክ እንደ እንደ ትልልቆቹ ተጫዋቾች ሳላህ እንዳልሽው ስኬሊም ላይ ብዙ ምንጋጨ አይመስለኝም እና ለትልቅ ነገር ጠብቁት የሚባል ተጫዋች ሆነል። ተስማሚ ያለች ማለት ነው በደንብ የውድድር ዓመቱ ምርጥ ጨዋታ። የውድድር ዓመቱ ምርጥ ጨዋታ ኒውካስል ዩናይትድ ከሊቨርፑል ሶስት እኩል የወጡት ነው። ነው የተባለውም እንደዛ ነው አንቺ አርሰናል አምስት ላንድ ሲቲ ነው ያሸነፈበት፣ እምቲ ይመስለኛል። እኔ አምስት ላንድ ለቀን ጨዋታ ምርጥ ጨዋታ አይደለም። እኔ ከኤክስፔክቴሽኑ አንጻር ነው። ሲቲ እኮ ነው ሲቲ ማዘን አይ፣ እኮ ከዛ በኋላ እኮ ነው። እንደውም ሲቲ በቃ የተባለው እንጂ እስከዛ ድረስ እኮ ሲቲ ላይ የነበረን እምነት እኮ የሆነ አፈር ልሶ ይነሳል አይነት ነገር እኮ ነው እና በአርሰናል ግን አምስት ላንድ የተሸነፈበት ጨዋታ በጣም የሚገርም ጨዋታ ነው የነበረው። እኔ በደንብ ነው ምርጥ ጨዋታ ነው ብዬ። ግን ከኒውካስልና ሊቨርፑል ሶስት ለሶስት ጋር አላስተካክሎም። የሚገርመው ጨዋታ እሱ ነበር ያኔም፣ ታስታውሽ ከሆነ ግን ጨዋታው ገና ሶስት ለሶስት ሲያልቅ የውድድር ዓመቱ መጨረሻ ላይ እንጠራዋለን ይህን ጨዋታ ምናምን ሁሉ ስንል ነበረ። ከዛ ውጭ የመርሲሳይድ ደርቢ ያ ትንቅንቅ በጣም የሚገርም ውጥረት ነበረው። በጣም የሚገርም ውጥረት ነበረው። ይሄ እንደውም እሱ ሞመንት ኦፍ ዘ ሲዝን ላይ ገብቶልሻል። ሞመንት ኦፍ ዘ ሲዝን ማለት በሲዝኑ ካጋጠሙ በቃ ይሄ አይረሴ ክስተቶች አይረሴ ክስተቶች መካከል አንደኛው ሁላችንም የምናስታውሰው የሚመስለኝ በመርሲሳይድ ደርቢ ጨዋታ ላይ ታርኮውስኪ የሚባለው ሌት ኢኳላይዘር ማለት የመጨረሻው ደቂቃ ቀለ ጎል አግብቶ እነ ዶኩሬ የተናነቁበት ከጨዋታው ካለቀ በኋላ የቀይ ካርዶች የታዩበት ለአርንስሎት የተሰጠበት በጣም በደንብ ነው ማስታውሰው። እንዴት አድርገው ሲተናነቁ የት ቦታ ጋር ሄደው ዶኩሬ የሊቨርፑል ደጋፊዎች ጋር ሄዶ ደስታ ሲገልጽ፣ ከዛ ከነ ኤልየት ጋር ሲተናነቁ ምናም በደንብ አድርጌ ነው ማስታወስ። የአመቱ ምርጥ ፕሬስ ኮንፈረንስ ላይ የተነገረ ነገር ሁለት ምርጫ ልስትሽ። የፖስቴኮግሉ ሁለተኛ ውድድር አመት ላይ ዋንጫ አበላለው የማላምንበትን ነገር አልናገረ ምናምን ያሉበት ስለ ተሳካ ወይስ የሩበና ሞሬም ዌ አር ሜቢ ዘ ወሮስ ቲም ኢን ሂስትሪ ኦፍ ማን ዩናይትድበማንቸስተር ዩናይትድ ታሪክ የከፋው ቡድን ይሄ ነው ይኸኛው ስብስብ ነው ብሎ ብዙ ቁጣ የሚያስነሳ በተለይ የቀድሞ ተጫዋቾች እንደገና አሁን ያሉትም ተጫዋቾች እንዴት እንዲ እንባላለን የሚል በጣም ትልቅ ብንሆንም እውነት ብንሆንም አንባል ነው እንዴት እንባላለን ብሎ ብንሆንም፣ አሁን አንቺ ብትጠይቂ ወረስ ቲም አይደለም፣ በማን ዩናይትድ ታሪክ ነው እንጂ ምንም እኮ አልኩሽ። ብንሆንም አንባል ነው እንደዛ ነው የገባኝ። ቤስት ሴቭ ምርጥ በረኛ አዳ ነው ኳስ ሰአታችን ስላለቀ ነው የዴቪድ ራያ ነው የተባለው ካስቶን ቪላ ጋር ሲጫወት ብዙ አድኗል። በነገራችን ብዙ አድኗል። ከራያ እንደማይወጣ አንዴ ማን ነው? ሁለት ደብር ሴቭ ነው እንደዛ ነገር ነው። እንደዛ ብቻ የሆነ ማስታወሳል ዩት አስቶን ቪላ ከአርሰናል ጋር የዴቪድ ራያ ቤስት ሴቭ ኦፍ ሲዝን ብለው ዩቱብ ላይ ዩት አላሳየ ልጅ ተፈጥፍቼ ለማስረዳት ነው እንጂ የምሞክረው አሳየን፣ እንደማትኝ ነው። ለማንኛውም እነዚህ ናቸው ሲዝኑ አሪፍ ነበር፣ አሪፍ አይደለም? እስቲ በሚቀጥለው ደግሞ ውድድሩ ይለቅና የተወሰኑ ሀሳቦችን እናነሳለን። አይሻልም? የአምናው ሲዝን እና የዘንድሮ ሲዝን እያና አንዳንድ ቁጥሮችንም እያወጣን ደግሞ እየተነጋገርን እንቀጥላለን። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ቀሪ ቀናችሁ ውብ ሆኖ እንዲቀጥል ተመኝተናል። ኢትዮጵያ ለዘለ አለም ትኖር 2010